ጉድ ጅራፍ ራሱ ገርፎ ራሱ ይጮኋል አለ። ምንድን ነው የማየው? ደግሞ እንደ ማናቸውም ሶሻል ሚዲያ ተከታይም ነይ ተጠቃሚም ነይ ማለት ነው። ስለዚህ ዞር ዞር እያልኩ ታይ፣ ጉድ የማያሳየው ነገር የለም። አሽም እያደር እያደር ጉድ ነው። ጉድ ያለው ገንፎ አድሮ ይፋጃል አይደል የሚባለው። ሀዋ እንግዲህ በውሽማዋ ጀማልን አስመትታው ነበር። አሁን ደግሞ አይኑን አስጠፍተዋለች ማለት ነው ጀግና ብድር በምድር ማለት አንቺ ነሽ። ብድር በምድር መለስሽለት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ አልሀምዱሊላህ ሰላም ነኝ። ለቻናል የአዲስ የሆናችሁ ሸላይ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። አዳዲስ መረጃ፣ አዳዲስ ወሬ እየላችሁ ከች እያልኩ እመጣለሁ ማለት ነው። ብድሩን የማይመልስ ልጅ አይወለድ ይባላል። ትክክል ነው። እናንዴ እዛ ሊይዝብሽ ነው ዳሌዋ፣ ጡቷ፣ ጸጉሯ፣ አይኗ፣ ጥርሷ እያለ አንቺ ቆዳ ነሽ ቆረቆንዳ እያለ ጣል ቁጭ ላጥ ቁጭ እያረጋት ልዩን ፊት ሶሻል ሚዲያን ፊት ተመልካችን ፊት አሁን እሷ ደግሞ ዝና ኋላ ላይ ይመታሃል ዘነዘና ብላ መጣችሁ። ሸበላውን በመልክ በአቋም፣ ባስተሳሰብ በሁሉም ነገር የኮፍያና የካልሲ ያህል ጀማል ጋል የማይነጻጸር የማይገናኝ ሸበላ መጣች ማለት ነው። ከዛ በቃሪያ ጥፊ፣ በቃሪያ ጥፊ ፊት ፊቱን እያጮለ ብሎ ብሎ ደግሞ ይሄንን አይኑን ማየት አልፈልግም ብሎ አይኑን አጥፍቶታል ማለት ነው፣ የጀማልን አይን እና፣ ምን ትላላችሁ አንዳንድ ጊዜ ሁሌ ጉልበተኛ፣ ሁሌ መልክ፣ ሁሌ ንብረት፣ ሁሌ ሁሉ ነገር ተሳክቶ አይኖርም። ምተለን ጤና ታላችሁ ንብረት የላችሁም፣ ንብረት ታላችሁ ጤና የላችሁም፣ መልክ ታላችሁ ሙያ ይኖራችሁ ይሆናል። እዱንያ ላይ ስትኖሩ የተገላቢጦሽ አንድ ሳንቲም ቢገጽ ሰው ያህል ነው የምንኖረው ማለት ነው እና ጀማል ይችኑ ስራ ተፍ ተፍ ብዬ እሰራለሁ እና ወጥቼ ገባለሁ ከተለያዩ ሴቶች ጋራ እየተሻሸሁ እየተነካካሁ እየተቀማመስኩ ወጥቼ ብገባ መብቴ ነው። እሷ ቤት ናት። ልጆቿን እያንጫጫኝ፣ ልጆቿን እያሳደገች፣ እኔን ልብስ እያጠበኝ፣ እንጀራና ወጥ እየሰራኝ፣ ትህርት መጣ ታብላ ታጠጣኝ እንጂ ምን አገባት? ለፍቼ ወጥቼ ግሬ ጥሬ የማመጣ እኔ ነኝ። ምን አገባት ብሎ እሱን የበላይነት እሷን የበታችነት አርጎ። እንዴ ድሮ ማለት ነው። አሁን ድሮ ወጡ ቢፈስ ወጡ ፈሰሰልሽ አንቺ ኔ ክፈች ውፊያው ነው የሚሉት የድሮ ወዶች ማለት ነው። ያሁን ግን እኩልነት አለ። እሱ ወጥ ይሰራ፣ እሷ እንጀራ ትጋግራለች። እሱ ቡናት ያፈላ፣ እሷ ደግሞ የሆነ ነገር ትሰራለች። አዎ። እና እሱ ልክ እንደ ድሮ ሰዎች የድሮ ሰዎች ክፋታቸውና ቅናታ ይሆን ያለመማራቸውና ያለማወቃቸው ነው እንጂ እንደ ድሮ ሰው የዋህ የለም፣ በነገራችን ላይ ማለት ነው እና በቃ አሳየችው። ዝና ይመታሃል በዘነዘና በዘነዘና ነው የማስመታ አለችው። አሳየችው። ወንድ ናት በነገራችን ላይ። ሴቱ የተለያየ ነገር ስሩ ወጣ ያለ ንብረትም ሆነ ሀብትም እንደዚህ እንደዚህ እናድርግ አይልም፣ እንጂ ማለት ነው። ይሄን ቤት ተቀምጠው እየበሉ እየጠጡ ባሌ ምን ያዘብኝ፣ ምን አፈቀረብኝ፣ ማን ጋር ነው ውሎ የሚመጣው፣ ምን እየሰራ ነው፣ ምን እያደረገ ነው? እያሉ ባልን ለመፈተን እና ለማሰቃየት የዛሬ ልጅ ሚጥሚጣ አበሏቸው። ግን እነሱ ለራሳቸው ወይ ወጥተው? ወይዛ ሆነው ለባልና ለቤታችን ሰርተን ለልጆቻችን እንቀየር፣ እንደማናቸውም ሴት እስቲ እንስራ ባረብ አገር ሞተን አይሉም። ቢወጡም አሁን የጀማን ለንበረች ውጭ ምንም አልሰራኝ። ግን እንደዚህ ሚጥሚጣ ለባላቸው መርሰናቸው ምክንያቱም ይችኑ የማዞሪያ እንጀራና ይችኑ የዲስቶ ሰራን እያሉ በቃ ባሎቻቸውን እንደ ሚጥሚጣ ነው የሚያቃጥሏቸው፣ ማለት ነው የጀማልም ሆነ የዲያውዲም ማለት ነው። አረብ ሀገር መጥተዋል። ምንም ታይሰሩ ነው የሄዱት። የሼል ልብስና የአማዞን የኑን እቡክ ሀምሳ ልብስ ሰብስበው ማለት ነው። ማንም ሰው ያውቃል የሁለቱ ሚስቶች ምንም ታይሰሩ እንዲሄዱ አሁን አረብ ሀገር የመጣ አለቃል እንኳን ጅምር ቤት ይኖረዋል፣ ቦታ ይኖረዋል፣ ቤት ይኖረዋል፣ የተለያየ ነገር ይኖረዋል። እነሱ ግን ባዷቸውን። ግን ጀማልና ዲያውር ጎበዝና ጠንካራ ስለሆኑ ግረው ጥረው የሰውም የሚስት ማይፈልጉ በሀገራቸው ላይ የተለያየ ነገር እየሰሩ ነው። አሁን ዳውድ ተዝትህር ምንም ነገር የለው። አሁን መጅልስ ከፈተ፣ ሁለት ቦታ መሬት አለው። ሌላም ሌላም ነገር አለው። ጀማልም እንደዛው መጅልስ ቤት ከፈተ፣ ቤተሰብ ቦታ ሰተው ቤት ጀምሮ ነበረ ጨረሰ። ሌላም ሌላም ነገር ይኖረዋል። እና ጠንካሪያቸውን አደንቃለሁ። ግን ደግሞ ችግራቸው አንዳንድ ጊዜ ሚዲያ ላይ የሚለቀቀውን የማይለቀቀውን አያውቁትም። በተለይ ጀማል ማለት ነው። ምክንያቱም በአሁን ጊዜ ሚዲያ የያዘውና ወረቀት የያዘው መቼም መልቀቂያ ያለው ይባላል። ነውር ነው። ነገ ጠዋት ልጆች፣ የልጅ ልጆች ያፍሩባሃል እንጂ ጀማልና ዲያውዲን ታላዲን ቃል አልፍም። ምክንያቱም እነሱ አሁን ጀማልና ዲያውድ ገና ልጅ ናቸው። እንደው ቢሆኑ ሀያው መጨረሻ ነው ሀያ ስምንት ሀያ ሰባት የእነሱ ትልቅ ትልቅ የገረጀጁ አርባ አምሳ የሞሉ በእርሚያቸው ልጆቻቸውን ሚስቶቻቸውን ማስተዳደር አቃታቸው፣ ጎዳና ላይ አስባልተናቸው፣ ልጆቻቸውን ሚስቶቻቸውን የነሱ ትልቅ፣ ስንቱ ስንቱ የሴት ብር እየበላ ስንቱን አላገባም? የቅባት የሻምቦ ትለኛለች ብር የለኝም እያለ ማግባት መውለድ እየፈለገ ደግሞ የሚስትና የልጅ ኃላፊነት መወጣት እያቃተው ስንቱ ሚስት እያመረው ልጅ እያመረው ቁሞ ቀር ወንድ ያለ። ዝም ብሎ ለሱሱ እንደ ውሻ እየሄደ በልቅም ለቅማሜ ሳንቲም፣ በሽርፍራፊ ሳንቲም ሂዶ እየቀመሰ አርጋ ቤት የሚመጣ ስንቱ ዘልዛላ ወንድ ያለ። ግንዲያውዲና ጀማል ማሻላ በዚህ እድሜያቸው ሁለት ሁለት ልጅ እያሳደጉ ከሚሴም ሆነ ኮምበልሻ ቤት ተከራይተው ለራሳቸው፣ ለሚስቶቻቸው፣ ለልጆቻቸው ፏ ብለው እያኖሩ ለሰው እየረዱ ጥሪት እየያዙ በኢትዮጵያ ኑሮነት እነሱ በአሁን ጊዜ ጀማልና ዳውድ የሚበሉት የሚጠጡት አረብ ቤት የለም። እንገራችሁ ብዙዎቻችሁ ይኸው አረብ ቤት ያላችሁ ታውቁታላችሁ። አረብ ቤት አሁን አክስ ሆኖ ተገላቢጦ ሽራብ ነው ያለው። ምክንያቱም አረብ ራብ አይችልም። እንደገና ደግሞ ችግር አይችልም። የኑሮ ውድነት አይችልም። አሁን የኑሮ ውድነት ስለሆነ በቃ ለራሳቸው ተምና ይገዛሉ። ሰራተኛ እነሰማ ደገም ያችን የወር ደመወዝ ይወረውራሉ። በቃ በላሽ፣ ጠጣሽ፣ ሞሽ፣ ቆምሽ ስለ ሰራተኛ ኃላፊነቱን እደ መወዝሽ ጋራ ምግብሽን የማስበው ሰጡሽ ማለት ነው። አንድ ሺም ሆነ ሁለት ሺም በቃ በፊት እኮ አደለም ሰራተኛ አደለም ሹፌር ምግቡን ዝባላው ዝባላው ይጠግበዋል አልኳችሁ በፊት በፊት። አሁን ግን በቃ ራሳቸው የራባቸው እያለ ነው ማለት ነው። እና ጀማል ና ዳውድን አደንቃለሁ ማለት ነው። ሀዋ ዘክ እኔ ያህል የክፋት ጥጋ ትሁኝ። አንቺን ብልጥ ሆነሽ እንደ ሌሎቹ ሴቶች ባልሽ ሰርቶት ይመጣ አንቺም ተጎን ሰርተሽ መምጣና ያለብሽ ቤት ተቀምጠሽ እንደ ነሐሴ ዝናብ እኝኛ አትሁኝበት እኝኝ። ወንድ ልጅ ደግሞ ወጣህ ገባህ እያልሽ ትፈትሽም፣ የባሰ ነው ዝረን የሚሆንብሽ፣ ዝረን ልክስክስ የሚሆንብሽ ማለት ነው። ምክንያቱም ወንድ ልጅ ምንም ቢያጠፋ እንዲያላየሽ እንዲያልሰማሽ ሆነሽ ማሳቅ ማብላም ማጠጣት ነው የሚፈልገው። አሁን ጊዜ ኑሮ ምኝኛስ ብሏል። እንኳን አይደለም አንቺ ተቤት በወጣ በገባኝ እያልሽ እንዲህ ክረምት ዝናብ አንቺን ጎልቶሽ፣ እንዲህ ጉልቻ እንዲትን ቆንጆ አንጥቶ ቁጭ ያረጋታል። ስንቱ ነው ባረቤት ራብ እየራበው እንዴት ያለ ተዳሪ ሰጠኝ ሆን በአረባ ሀገር ስራ እና አራባ ሀገር የምን አይነት ተዳሪ ሰጠኝ ሆን እያሉ የሚያለቅሱት ወላሂ ዛሬ ወንዶች ምን ብወልጅም ባወልጅም ተሴት እንጂ የሚፈልጉት ራሳቸው ግረው ጥረው በኮንፊደንስ የሚያስተዳድሩ እንደለም። ጀማልና ዲያውል ግን በራሳቸው ነው ጥረው ግረው ዝንጠርገውም የሚያኖሯቸው እና ተጠንቀቂ ሀዋሙች ሰሜራ ማለት ነው። እና ውዶችዬ፣ በሚዲያ ይሄን የምትንበረጫጨቅቱን አንዲቱ አራዲያ አራዲያና አንዲቱ ልባም መታ በጎን ገብታ ነው ትዳር እንዲሆነ እያያችሁት ነው። ጥንድ ጥንድ እየሆኑ ዩቲዩብ ቻናል ላይ ይመጣሉ። ወርታ ይሆን ተፋተው ትዳራቸው በወቅቱ ነው የምታዩት። ስለዚህ ተጠንቀቁና ሁለቴ፣ በነበረን ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኙ። አሰላም አለይኩም ረህመቱላሂ ወበረካቱ። ቪዲዮውን ለሼር ላይክ፣ ሰብስክራይብ እያረጋችሁ አበረታቱኛ፣ ጠንቀቁኛ። አዳድስ መረጃ አመጣለሁ ማለት ነው። ቻው